እኔ እንደ ዛሬ ስቄ አላቅም ማለት ነው። እሙሺ የኔ ፍልቅልቅ ማለት ነው። አይ ሙሺ አንቺም የዩቲዩብ ነገር ገብቶች ሀይሚሻን ፕራንክ ማድረግ ቻልሽበት ማለት ነው። የኔ እናት የኔ ፍልቅልቅ ማለት ነው። እየሳቀች ፕራንክ ያደረገቻት እናት ለመጀመሪያ ጊዜ ማለት ነው። ሳቋም ሲሪየስነቷን በቃ ማይታወቅባት፣ እኔ የእውነት ነው የመሰለኝ ማለት ነው። እና እንዴ እሙሽ፣ እንዴት በሀይሚ ጨክና ብሩክን ቅር ትላለች እንዴ? ሀይሚን እንዴት ጥላት ትሄዳለች እንዴ? ሀይሚናስ አረሙሽ አረሙሽ አጨ አጨክኝብኝም ምናምን አሳዘነች ማለት ነው። ሀይሚና አይ በቃ እሱ የጋራን አንቺ አንቺ አንቺ ትሄጃለሽ እሱ አይሄድም። ከእናቱ ትእዛዝ ውጭ ከሆነ እስቲ እንሞክረዋለን ምናም ስለ ብሩክም ደግሞ እኔ ሙሽ ካለችማ በቃ ግራ ገባት። ሀይሚው ማለት ነው ግራ ገባት ማለት ነው። ግን እሙሽ አረብ ስለሆነ ትችላለች። የእውነት በጣም ጎበዝ ናት አክቲንግ ላይ ማለት ነው። እና እኔ ሌላ ምንም አልልሽ እሙሽዬ። ኤኒዌይስ ዛሬ ሀይሚና ብሩኬ የመጨረሻ ቀናቸው ነው፣ ቡታጅራ የመጨረሻ ቀናቸው ኦልሬዲ ነገ ቪዲዮ የተሰራው ዛሬ ጠዋት ነው። ዛሬን አድረው ለሊት ላይ ይነሳሉ ማለት ነው፣ ለሊት ነገ ጠዋት አዲስ አበባ ናቸው ማለት ነው። የራሳቸው መኪና ስለሆነ ሜይ ቢ ከሰዓት ምናምን ወይ ማታ ላይ ቪዲዮ ይለቁልናል ማለት ነው። እና ዛሬ ያው የመጨረሻ ቀንም ስለሆነ በጣም ቆዩ፣ በአሁኑ ቡታጅራ በጣም ደስ የሚል ጊዜ አሳለፉ ማለት ነው። እና ግን ቀኑ ጊዜው እንዴት እንደሚፈጥን አያችሁ? እኔ አሁን ፋሲካ ከመጣ ለካ አሁኑ እሑድ ሲመጣ ወር ሊሞላው ነው ማለት ነው። አሁን በአስራ ሁለት ሲመጣ ወር አያቸኋል። እነሱ ስግደትን ሙሉ ከዛ ዛንያ ያሳለፉት ሐሙስ ለት ጀምሮ ነው እዛ የሄዱት ማለት ነው። እና እኔ ሳምንት ራሱ አይመስለኝም ፋሲካ ከመጣ ጌታን የሆነት ሳምንት ራሱ አይመስለኝም ፋሲካ ከመጣ ማለት ነው። እና በቃ ምን እንደምላችሁ አላውቅም። እና ያው ዛሬ መጨረሻ ቀናቸው ነው። ቡታጀራ፣ ቡታጀራ ሊሰናበቱ ከትል ውድ መንደራቸው ሊሰናበቱ ስላችሁ ያው ይመጣሉ እናታቸው ስትናፍቃቸው ወረደ። አሁን ላይ መኪና ስላለ በፈለጉ ሰዓት መምጣት ማየት ይችላሉ። ኢቭን በሳምንት ራሱ መምጣት ይችላሉ። ያው ትንሽ ራቅ ስላለ ነው መንገዱና ያው እሙሽዬን ዛሬ የመጨረሻ ቀናቸው ነው። የእናቶችንም ቀን አስመልክቶ ያው ብሩኬም እንኳን አደረሰሽ፣ ሌላ ታይሚሻም እንኳን አደረሰሽ ለእናቶች ቀን ብለው ምሳ ጋብዘዋት ደስ የሚል በቃ በጣም ደስ የሚል ጨዋታ በሳቅ በጨዋታ ሲያሳልፉ ነበረ። ያው እሙሽዬ በመሀልም ፕራንክ እያደረገቻቸው እያሳቀቻቸው በቃ እና እኔ ተመቼ ከሁሉም በላይ የፕራንኩ እንትን ነው የፕራንኩ ፓርት ማለት የፕራንኩ ፓርት ስላችሁ በቃ እሙሽ እየሳቀኝ ፕራንክ ሃይሚ ነው እንዴ? ሃይሚ ግን ሰው እየሳቀ በ ግን ሄደችበት። በቃ በጣም እንትን ያደረገችው ማለት ከዛ እኮ ብሩክ ራስ አንተ ብሩክ ብሩክ እያወራ እሙሽን እንዲበላት ምናምን ስል የምን ማለት ነው? እንዴ ትቀራለህ ትቀራለህ ምናምን ሲሬስ አረገችሁን እንዴ! እሙሽ አምረሽ የምር ወይ ትንሽ ብታሰቃዩ አጥሩ ነበረ። እናትና ልጅ ማለት ነው ወይ እንዴ! አረ አረ ሙሽ፣ አረ ጨክኝብኝም፣ አረ ጨክኝብኝም እና በቃ ይሚ ጋሽ እኮ እኔንም ቅሪ ሲለኝ እኔ ለብሩክ ብዬ ነው አልቀርም ያልኩስ። በቃ አንቺ ሂጂ እኔ ልጅ እንፈልጓሉ ልጅ ከኔ ጋር እንዲሆን ይፈልጋለሁ። በቃ አንቺ ብቻሽን ሂጂ፣ መኪናውን ይዘሽው ሂጂ። መኪናው ተፈቀረለሽ ማለት ነው እና ወይኔ የሙሽ የምርቃት ማለት ነው። በጣም በጣም በጣም ኑሩ፣ ደጉ ተባላችሁ። ከዚህ የበለጠ የምትፈልጉበት ደረጃ ድረሱ። መኪና ገዝታችኋል አሁን ደግሞ ቤት ግዙ ተባላችኋል። የእናት ምርቃት እኮ ፍ አንጀት ነው የሚያርሰው ይነት አሜን አሜን አሜን ብለን እና ያው ለሁላችንም ነው የመረቅ ነው። በቃ እኛንም ጤና ይስጠን ሁላችንም። እና ያው እናቶች ሁሉንም ሰው ይወዳሉ ምናምን በቃ እና እሙሽ ደግሞ የብዙ ሰው እናት ናት። ብሩክና ሃይሚን የሚወድ ሰው እሙሽን ይወዳሉ ብዬ አስባለሁና

የእኔ ናት፣ በቃ በጣም ብሩክ በይ ስላላት ነው እንጂ ማለት ራሱ አይችልበትም። በቃ ማለት ራሱ አልፈለገችም። ግን ብሩክ በደንብ አርግቶ መኩራት ምናምን አክቲንጉን በደንብ እንትን ብላ ግን ሲሪየስ ሆነች ተኮሳተረች ምናምን ቢላት ተኮሳተር ነበረ የምር ምላቸው። አሙሽ ማለት በጣም ጎበዝ ናት ግን በቃ እኔ እኔ ራሱ ውስጤ ስትል ልቤ እየደነገጠ አንዴ የእውነት አምራ ነው እንደ በቃ እንዲህ አመረረች እንዲህ ምናምን እላለሁ ማለት ነው። እንዲህ በጣም ልጇን የምትወደውን ያህል ሀይሜን እንዴት ልታስቀራ ነው? ልጇን አስቀርቷ እሷን የምትልከው ምናምን እያልኩ ነበር። ና ከዛ የሆነ ሳለ እሱ በይ ብሎ ይን ምናምን ስትል ይዛ ሳለ ያገኟት ግን እስቲል ፕራንክ እራሷ አልመሰለኝም ነበር። በቃ ለምን ትችላለች። የእውነት ለመናገር ፕራንኩን፣ ኧረ ኧረ ኧረ በጣም ትችላለች። በጣም በጣም በጣም ማለት ነው ና ደስ የሚል ቪዲዮን ያየውበት ማለት ነው። ሀይሚም ትንሽ እንትን አለች እና እንዲህ ደነገጥኩ አለች። ሀይሚ ባደነግጬ ነበር የሚገርመኝ። ያስደነግጣል አለ የእኛ ራሱ ደንግጠናል ማለት ነው። ይመቻችሁ ለማንኛውም።